ሰላም ጤና ይስጥልን፣ አርማች ተመልካቾቻችን፣ መስከረም 18 2018 ዓ.ም ተምረት ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን ወደ እናንተ እያደረስኩ አብራችሁን ቆየው በለጠ ካሳ ካሳነኝ። እናንተም እየተከታተላችሁ አብራችሁን እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት የተለያዩ መረጃዎችን ይዣለሁ። ሰሞኑን አምስተኛ ቀኑን የያዘው ዘመቻ ተከትሎ በተለያዩ አካባቢዎች ምን አዳዲስ መረጃዎች አሉ? ወልዲያ፣ ኮምቦልቻ፣ ደሴ ጨምሮ በተለያዩ የምዕራብ ወሎ አካባቢዎች ያሉ ዝርዝር መረጃዎችን በዚህ ሰዓት ወደ እናንተ የማደርሳችሁ ይሆናል። ሰሞኑን በዚህ በአምስት ቀናት ዘመቻ በወሎ ቀጠና ያለውን ተከትሎ አዲስ ወታደራዊ ስምሪት ተሰጥቷል። የመካናይዝድ የእግረኛ የኮማንዶ የአየር ወለድና ሌላም ስምሪት ተሰጥቷል። ይህንን ተከትሎ ከዛ ውስጥ ካለው ወታደራዊ እንቅስቃሴ ባሻገር ወደ አማራ ክልል ተጨማሪ ኃይል ከተለያዩ አካባቢዎችም እየገባ መሆኑን የሚገልጸውን መረጃ ጨምሮ የሰሜን ወሎ ብልጽግና ባለሥልጣናት አስቸኳይ ስብሰባ በወልዲያ ተጠርተዋል፣ የሚለውንም እንደዚሁ ዝርዝር መረጃዎችን የማደርሳችሁ ይሆናል። ወልዲያና አካባቢ አሁን ሁኔታ ምን ይመስላል? በተለያዩ አካባቢዎች የምዕራብ ወሎ ወረዳ አካባቢዎች አሁን ያለው ሁኔታ ምን ይመስላል? የውጊያውሎች እና የግንባር ዝርዝር መረጃዎችን በቅደም ተከተል የምትከታተሉ ይሆናል። አብራችሁን እንድትቆዩ ነው በአክብሮት የምጋብዛችሁ። ከዚህ ጋር በተያያዘም እንደዚሁ በከተሞችም አዳዲስ ስምሪቶች ተሰጥተዋል። ይህንንም የማደርሳችሁ ይሆናል። ምንድን ነው ትከታተሉታላችሁ። በአዲስ አበባም ተጨማሪ መረጃ ይዛለሁ። ይህንንም መረጃ የማደርሳችሁ ይሆናል። መከላከያ እንደዚሁ የታጣቂዎቹን ካምፕ ከቦና ያደረው የሚለውን መረጃ በተመለከተ ዝርዝር መረጃዎች ይዣለሁ። አብሮ መቆየት ብቻ ነው የሚጠበቅባቸው። አብራችሁት ቆዩ። ደግሞ ሀሳብ አስተያየት ቢኖራችሁ ጥቆማ፣ ዜናችን በቴሌግራም በሜሴንጀር በዋሳፕ እና በተለያዩ ማህበራዊ ሚዲያ መልእክት መላላኪያ መንገዶች ታደርሱ ትችላላችሁ። ይህን እያደረጋችሁ ስለሆነ በእጅጉ ነው የማመሰግነው። ከዚህ ጋር በተያያዘ እንግዲህ ከላካችሁልኝ አስተያየቶች መካከል በተለይ ሁለቱን ብናቀርባቸው ይሆናል። አንደኛው በዚህ ቀጠና ወልዲያ፣ ደሴ፣ ኮምቦልቻ እና በምዕራብ ወሎ መካነ ሰላም ቀጠና የሚሊሻ እና የመንግስት የጸጥታ የብልጽግና ባለስልጣናት ሃይማኖታዊ ጉዳይን እንደዚሁ ለወቅታዊ ዘመቻ ሊጠቀሙበት ስለሚችሉ በዚህ በኩል አንዳንድ እንቅስቃሴዎች አሉ። ይህንን ማህበረሰቡ ቀድሞ በማወቅ የሃይማኖትን ለፖለቲካዊ አጀንዳ እንዳያደርገው ግንዛቤ ቢወሰድ የሚለው ነው። ሰፋ ያለ ጽሁፍ ነው እያደረሳችሁኝ፣ ያመሰግናለሁ። ከዛ ባሻገር ደግሞ እንደዚሁ በትላንትናው ዕለት የፋኖ መሪ ከሆኑት መካከል ፋኖ ምህረት ወዳጆ ያስተላለፈው መልእክት በሰራዊቱ ሊከበር ይገባል የሚልም እንደዚሁ ከላሊ በላይ የደረሰ መልእክት አለ። ይሄ መልእክት በተለይ ከአሁን ካለው ዘመቻ አንጻር እንግዲህ ፋኖ ምህረት ወዳጅ የምርኮኞችን አያያዝ በተመለከተ የምርኮኞችን ደህንነት በተመለከተ እንዲሁም ደግሞ የሚያዙ የሚሊሻ እና የፖሊስ አባላትን በተመለከተ ዋስትና እንዲሰጣቸው እንደዚሁ ጠይቋል። ይህንንም መልእክትም መመሪያ ማስተላልፏል። ይህንም በተመለከተ ይሄ ሊተገበር ይገባዋል የሚል እንግዲህ የትዝብታቸውንም ያደረሱኝ ከሰሜን ወሎ ግዳን ሙጃ አካባቢ በተለይ ምርኮኞችን አያያዝ በተመለከተ መስተካከል ያለባቸው ጉዳዮች መስተካከል አለባቸው። ምርኮኞች በአግባቡ ሲያያዙ፣ ሌላው ዋስትና እየተሰማው ያለ ውጊያ ሊመጣ ይችላል። በውጊያ ውስጥ ከምትዋጋው ይልቅ ለምርኮኞች ወይም ደግሞ ለተቃራኒ ለጠላት ጦር የምታሳየው ርኅራኄነት ከውጊያ በላይ ጠንካራ የሆነ ጠላትን የማሸነፊያ ብልሃት ነው የሚል ይህንንም ጨምራችሁ አድርሳችሁኛል፣ አመሰግናለሁ። የመንግስት ወታደሮችም እንግዲህ የወጣቶችን እንደዚሁ ከተገደሉ በኋላ ፋኖ ናቸው በሚል አስከሬኖችን ሲጎትቱ እንደነበር ይህም በማህበረሰቡ ቁጣ መቀስቀሱን ጨምሮ ከውጊያ በኋላ እንዲሁም ደግሞ የህይወቱ ያለፈ አስከሬን ላይ የሚደረገው የትኛው እንቅስቃሴ ማህበረሰባዊ ሴትን የሚጥስ መሆኑንም ጨምራችሁ ገልጻችኋል። እንግዲህ ፋኖ ምህረት ወዳጆ ያስተላለፈው የምርኮኛ አያያዝ ተግባራዊ መደረግ አለበት። በሁሉም በኩል እንግዲህ ይህንን በተመለከተ ስራ ድርሳሽን አስተያየት አመሰግናለሁ። ወደ መረጃዎቹ ነው የምሄደው። እንግዲህ ወታደራዊ አቅርቦቱ በተለያዩ አካባቢዎች ጨምሯል። ተጨማሪ ኃይል እየተንቀሳቀሰ መሆኑን የሚገልጽ መረጃ ደርሶኛል። ወደ አማራ ክልል ከተለያዩ የኢትዮጵያ አካባቢዎች ተጨማሪ ኃይል በአየርም በምድርም እንዲገባ እየተደረገ ነው የሚገኘው። በተለያዩ ቦታዎች እና ውጊያዎች እየተደረጉ ነው። የድሮን ጥቃት ዛሬ ተፈጽሟል። በተቋማት ላይ በተፈጸመው የድሮን ጥቃት ጉዳት ደርሷል። ከግዳጅ ቀጠና የወጡት የወጡ የመንግስት ወታደሮችና አዛዦች ጨምሮ ከነትጥቃቸው ወደ ፋኖ ስለመቀላቀላቸው ከሰኞ ጀምሮ የመንግስት ኃይል የለቀቃቸውን ቦታዎች መልሶ ለመያዝ ለብልጽግና ወታደራዊና የፖለቲካ ኃይል ስምሪት እና ግዳጅ ተሰጥቷል። መባሉን የተበታተነው ነው የእዝ ሰንሰለቱ የተበጣጠሰ የመንግስት ኃይል እንደገና ራሱን አደራጅቶ ለግዳጅ ዝግጁ እንዲሆን እንደዚሁ ስብሰባዎች እየተደረጉ ስለመሆናቸው፣ እንዲሁም ደግሞ አስቸጋሪ በሆኑ ቦታዎች የሎጅስቲክ አቅርቦት በአየር ይቀርባል የሚለውን እንደዚሁ ለብልጽግና ባለስልጣናት የሰጠውን ማበረታቻ ጨምሮ የተለያዩ መረጃዎች እንጂ አለው። በተለያዩ የምዕራብ ወሎ ወረዳዎች በተደረጉ ዘመቻዎች የወረዳ ባለስልጣናት ተገድለዋል። ዛሬም ከነዚህ መካከል እንግዲህ የቀድሞው የአማራ ክልል ፕሬዚዳንት ገዱ አንዳርጋቸው አጃቢ እየነበረ አሁን የወረዳ የጸጥታ ተሿሚ የሆነ ሰው በዛሬው ውጊያ ከተገደሉት ውስጥ ይገኝበታል። ወልዲያ ዙሪያ አምስተኛ ቀኑን የያዘው የዘመቻ ውሎ ምን ይመስላል የሚለውንም የምትሰሙት ይሆናል። መርሳ፣ ላሊበላ፣ መቅደላ፣ አማራ ሳይንት፣ ተንታ፣ ቦረና ሳይንት ዙሪያ አሁናዊ ውጊያዎችና ሁኔታዎችን በዝርዝር አደርሳችኋለሁ። እንግዲህ ወደ መረጃዎቹ ሲሄድ ከስምሪትን በተመለከተ ነው። አዲስ የኃይል ስምሪት ከክልሉ ውስጥ ካሉ አካባቢዎችና እና ከሌላው ኢትዮጵያ አካባቢ ወደ አማራ ክልል እየተደረገ ያለውን እንቅስቃሴ የተመለከተ ነው። በተለይ በተለይ ከደሴን ከተማ ማዕከል አድርጎ ወደ ተለያዩ አካባቢዎች የኃይል ስምሪት እየተደረገ ነው። ዛሬም ትላንትና አመሻሹን ጀምሮ ከደሴ ከተማ በተለይ ወደ ምዕራብ ወሎ እንዲሁም ደግሞ የሰሜን ወሎ እና ደቡብ ወሎ ቀጠናዎች ወደ ሀይቅ በዛሬ ሁለት አስር በላይ ተሽከርካሪዎች በዙ 23 ታጅበው ወደ ሃይቅና አካባቢው እንቅስቃሴ ማድረጋቸውን ከደሴ ወደ ኩታበር እንደዚሁ ዛሬ ተጨማሪ ወታደራዊ ተሽከርካሪዎች ወታደሮችን ይዘው መንቀሳቀሳቸውን ከኮምቦልቻ በሲቪል አውሮፕላን ከአዲስ አበባ ተጨማሪ ኃይል ለሶስተኛ ጊዜ ስለመራገፉ ከደሴ ብዙ ኃይል እየተንቀሳቀሰ ያለው ወደ ምዕራብ ወሎ ወረዳዎች በተለይ ጊምባ አካባቢ መክምችት ማዕከሉን አድርጎ ግን እየተንቀሳቀሰ ነው። ስምሪቱን ከዛ እየወሰደ ወደ መቅደላ ቦረና፣ ሳይንት ግዳ፣ ወደ ወግዲ እና ለግሂድ አካባቢዎች እንደዚሁ ስምሪት ስለመሰጠቱ ከመራ ቤቴ ከሸዋ ተጨማሪ ኃይል ወደ ምራብ ወሎ ከሚዳ ወደ ጃማ ወረኢሉ እና ጊንባ እንደዚሁ ተጨማሪ ኃይል መንቀሳቀሱ ወደዚህ የተንቀሳቀሰው ኃይል አየር ወለድ ኮማንዶ ስለመሆኑ የመቶ ሦስተኛ አየር ወለድ ኮማንዶ ነው ተብሏል። ከጊንባ ወደ መካነ ሰላም፣ መቅደላ፣ ወግዴ፣ አማራ ሳይንት፣ ተንታ፣ ለጋምቦ፣ ገነቴ እንደዚሁ ከደሴ ተጨማሪ ኃይል ተንቀሳቅሷል። በተመሳሳይ ከጋሸና ወደ ዋርላ ኮን፣ ከጋሸና ወደ ላሊበላ ከቡግና ብልባላ ወደ ላሊበላ እንደዚሁ ተጨማሪ እንቅስቃሴ ተደርጓል። በተመሳሳይ ወደ ወልዲያ ከሐራ ተጨማሪ ኃይል ዛሬም ሲገባ ነው የዋለው። ከቆቦም ወደ ወልዲያ ኃይል ገብቷል። ከወልዲያም በተመሳሳይ ወደ ቆቦ አዲስ ስምሪትና እንቅስቃሴ ተሰጥቷል። በተለይ እንግዲህ ይህ እዛው አካባቢ ያለውን እንቅስቃሴ የሚያሳይ ሲሆን ወደ አማራ ክልል በአፋር በጭፍራ በኩል እንደዚሁ ወደ ሐራ እና ወልዲያ ተጨማሪ ኃይል ወደ ቆቦ እንዲሁም ደግሞ ከአፋር በባቲ በኩል ወደ ኮምቦልቻ ተጨማሪ ኃይል ከደብረ ብርሃን ወደ መሀል ሜዳ ከአዲስ አበባ ወደ ደብረ ብርሃን ተጨማሪ ኃይል መግባቱን እንዲሁም ደግሞ ከደብረ ብርሃን ሸዋሮቢት ወደ ወደ ጣርማበር አዲስ እንቅስቃሴዎች መኖራቸውን አሁን ከሰዓት የወጡ መረጃዎች ያሳያሉ። ሌላው አካባቢ ያለው ፋኖ ተናቦ ተናቦ በተናበበ ሁኔታ አለመንቀሳቀሱ በሰሜን ወሎ፣ በደቡብ ወሎ፣ ምዕራብ ወሎ ቀጠናዎች ብልጽግና ሰሞኑን የደረሰበትን ወታደራዊ ኪሳራ ለመቀልበስ እንዲሁም ደግሞ የለቀቃቸውን ቦታዎች መልሶ ለመያዝ አየር ወይም ደግሞ ትንፋሽ ሰጥቶታል። የአየር ኃይል የመከላከያ የእግረኛ የኮማንዶ ኃይሉን እንዲያንቀሳቅስ እድል ሰጥቶታል። ይሄ ደግሞ እንግዲህ ፋኖ በሁሉም አቅጣጫዎች ተመሳሳይ ዘመቻዎችን ባለማድረጉ ነው ይላሉ እንግዲህ ወታደራዊ አስተያየት ሰጪዎቹ። በተለይ በሰሞኑ እንግዲህ ሰሜን ወሎ፣ ደቡብ ወሎ፣ ምዕራብ ወሎ ያለማቋረጥ የአምስት ቀናት ዘመቻ ሲደረግ ግዙፍ የፋኖ ሰራዊት ያለባቸው ሌሎቹ ቀጠናዎች ተናባቢ የሆነ ሰራዊት ወይ ደግሞ የፋኖ እንቅስቃሴም ብዛም አላደረጉም። ይህ ሁኔታ ለብልጽግና ከፊል እፎይታ እየሰጠ ሆኗል። በዚህ መንገድ እንግዲህ እንደገና ራሱን በፕሮፓጋንዳ በፖለቲካ፣ በወታደራዊ ስምሪት እንዲያደራጅ እና እንዲያጠናክር አድርጎታል። ከዚህ ትምህርት ሊወሰድበት ይገባል ተብሏል። ሌላው እንግዲህ ሃሮ የነበሩት የመርሳና የአካባቢው የወልዲያና የሰሜን ወሎ አመራሮች ዛሬ ለአስቸኳይ ስብሰባ ወደ ወልዲያ ተጠርተዋል ተብሏል። ከነዚህ መካከል የመርሳ፣ የኦርጌሳ፣ የወርጌሳ፣ የሐብሩ፣ የራያቆቦ፣ የጉባላፍቶ፣ የእጁ ቀጠና ማለት ነው የወልዲያ የዞና የከተማ አስተዳደር ባለስልጣናት አስቸኳይ ስብሰባ ተጠርተዋል ተብሏል። ወልዲያ አመራሮቹ እንግዲህ ከሰኞ ጀምሮ የተለቀቁ ቦታዎችን ከሰራዊቱ ጋር ሆነው መልሰው እንዲይዙ የመረጃ ስራ አጠናክረው እንዲቀጥሉ ሰሞኑን በነበረው አጠቃላይ ሁኔታ እንግዲህ ከአመራሩ ውስጥ የፋኖ ደጋፊ በሚልም እንደዚሁ ተገምግመው እርምጃ የሚወሰድባቸው እርምጃ እንዲወሰድባቸው የሚል ስብሰባ የያዘ ነው። የመከላከያ አመራሮች ናቸው ይህንን ስብሰባ የጠሩት ተብሏል። እንግዲህ ዝርዝር መረጃዎች እንደደረሱኝ የማደርስ ይሆናል። ዛሬ ከሰዓት ነው ስብሰባ እየተጠራው በመከላከያ በመከላከያ እንግዲህ ወደ ወልዲያ ታጅበው እየመጡ ነው አመራሮቹ። በተለይ የመርሳ አካባቢ አመራሮች ደግሞ ወደ ቀጠናችሁ ሂዱ ተብለው አንሄድም ብለዋል። ሌላው ወደ መርሳ እንዲሄድ የታዘው የመርሳ ከተማና የሀብሮ ወረዳ የብልጽግና ባለሥልጣን ፋኖ ከተማውን ስለያዘው መሄድ አንችልም ሲሉ እንግዲህ አሁንም እጀባ ወይ ደግሞ ቀድሞ መከላከያ መርሳን እንዲያስለቅቅልን እንፈልጋለን የሚል መከራከሪያ ነው እያቀረቡ ያሉት። ወደ ሌላው ቀጠና ወደ ምዕራብ ወሎ መቅደላ የሚወስደን መረጃ ላስከትል። በመቅደላ ወረዳ ዛሬ በተለያዩ ቦታዎች ውጊያዎች ሲደረጉ ውለዋል። በዚህ ውጊያ አድማብተና አልዋጋም ብለዋል ነው የተባለው። አድማ ብተና አልዋጋም ማለቱን ተከትሎ መከላከያ እንግዲህ አድማ ብተናውን ብዙም አላመነውም። አድማ ብተናውን ትቶ ሚሊሻውን አስከትሎ እና ሚሊሻ ደግሞ ከሳይንት ከተንታ ተጨማሪ ሚሊሻ መጥቶ ነው ዛሬ በመቅደላ ወረዳ በደብረ ዘይት ውጊያ ሲደረግ የዋለው በተደረገው ውጊያ የወረዳው ምክትል የጸጥታ ኃላፊ ጨምሮ ቁጥራቸው በውል ያልታወቁ የሚሊሻና የአድማ ብተና አባላት ሞትና ቁስለኛ ሆነዋል። እንግዲህ ደብረ ዘይት ከተገደሉት የወረዳው የጸጥታ ኃላፊ ሰይድ አሊ ወይም ደግሞ ሰይድ ሀሚድ ይገኙበታል። ሰይድ አሊ ወይም ደግሞ ሀሚድ እየተባለባት ስም ይጠራሉ። የቀድሞው የአማራ ክልል ፕሬዚዳንት በኋላ የውጭ ጉዳይ ሚኒስትር እና አሁን ደግሞ በአሜሪካ የሚገኘው እና የፋኖ ትግል ደጋፊ የሆነው የሆኑት የአቶ የቅሳ የዶክተር ገዱ አንዳርጋቸው የግል አጃቢ ልዩ አጃቢ እንደነበር ነው መረጃዎች የጠቆሙት። እንግዲህ ኮማንዶ ቀድሞ የዶክተር ገዱ አጃቢ የነበረው ከዶክተር ገዱ ወደ ሀገር ውጭ መሰደዳቸውን ተከትሎ ከኃላፊነት ሲሰናበቱ ወደ ትውልድ አካባቢው መቅደላ ተመልሶ ነው እንግዲህ ሹመት የተሰጠው፣ ወደ ፋኖን እንዳይቀላቀል ነበር። ሆኖም ግን ከተሾመ በኋላ ደግሞ ኮማንዶ ሳይድ ፋኖ ላይ የተለያዩ ዘመቻዎችን በመምራት ይታወቃል። በተለይ እንግዲህ ኮሬብ፣ ደብረ ዘይት የተደረጉ እንዲሁም ደግሞ አምባ ማርያም ተብለው የሚጠሩ አካባቢዎች የተደረጉ ዘመቻዎችን በፊት አውራሪነት የመራ ያስተባበረ ነበረ። ማሻ ከተማን ጨምሮ ዛሬ ደብረ ዘይት በነበረ ውጊያ እንግዲህ የተበታተነውን ኃይል እንዲሁም ከጎረቤት ወረዳ ሚሊሻ ይዞ ሲዋጋ ነው እንግዲህ ዛሬ እየተገደለው። እንግዲህ ይህን በተመለከተ በገዱ ወደ አሜሪካ ሲሰደዱ እሱ የእጀባ የውድ መሳሪያ ይዟል በሚል በብልጽግና በከፍተኛ ሁኔታ ይፈራ ነበር። በኋላ በማባበያ እንግዲህ ሹመት ከወሰደ በኋላ ዛሬ እንግዲህ ከፋኖ ጋር በነበረው ውጊያ መገደሉ ነው የታወቀው። ወደ ኮምቦልቻ ስንሄድ በኮምቦልቻ መጠነ ሰፊ የሆነ የቤት ለቤት አፈሳ እና የጅምላ ስርዓት እየተደረገ ነው ተብሏል። ዛሬ ከሰዓት ጀምሮ ነው በኮምቦልቻ ከተማ ይሄ እየተደረገ ያለው በዚህ የጅምላ ስርዓት እየተደረገ የሚገኘው በተለይ ደግሞ አፈሳው ያነጣጠረው ሳይንቴ በሚል ቅጽል ስም የሚጠሩትን የከተማ ነዋሪዎች። ሳይንት እንግዲህ የአማራ ሳይንት አካባቢዎች ነው። ሳይንቴ በሚል ከአማራ ሳይንትና አካባቢው ከምዕራብ ወሎ አጠቃላይ መጡ ናቸው የጉልበት ሰራተኞች የቀን ሰራተኞች ኮምቦልቻ ውስጥ የሚገኙ እንግዲህ ብዙ ፋብሪካዎች አሉ እነሱ የፋብሪካ ሰራተኞች የቆሎ ተማሪዎች ባለሀብቶች ላይ ያነጣጠረ ነው ተብሏል እንግዲህ ኮምቦልቻ ይህንን ጥቆማ በመስጠት ውስጥ እንግዲህ ስማቸው ከደረሰ መካከል ሰሞኑን ለብልጽግና እጅ የሰጡ የቀድሞ የፋኖ አመራር የነበሩት በዚህ ውስጥ እንግዲህ ጥቆማ በመስጠት ተባባሪ ናቸው ነው የተባለው የቀጠናው የአማራ ፋኖ ብሔራዊ ኃይል ምስራቅ ቀጠና ምክትል ቃል አቀባይ የነበሩና ዳግም ክተት ወረኢሉ ክፍለ ጦር አዛዥ የነበሩት አሁን ለመንግስት ለብልጽግና እጅ ከሰጡ በኋላ ጥቆማ እየሰጡ ዛሬ ከሚያሳስሩት ውስጥ አንዱ ናቸው ነው እየተባለው። አንዱ ነው እንግዲህ ከዚህ ባሻገር ደግሞ ከዚህ ባሻገር ደግሞ ኮምቦልቻ ከተማ ይህንን ጥቆማ በመስጠት ህዝብ እንድታፈስ እያደረጉ ያሉት ደግሞ ብልጽግና ውስጥ ሃይማኖታዊ የፖለቲካ የሚያራምዱ ቡድኖች ናቸውም ተብሏል። ይህንን በተመለከተ የቴሌግራም መወያያ ጽሁፋቸው ላይ ሾልኮ የወጣ ጽሁፍ እንደሚያሳየው ይህንን አጋጣሚ በመጠቀም በመጠቀም የሳይንቴውን እንፈሰው፣ የቆሎ ተማሪውን እንፈሰው፣ ዘመዶቻቸውን እንፈሳቸው የሚል መልእክት እንግዲህ ይታፈሱ የሚል በቴሌግራም እንግዲህ ቡድን ውይይት ሲያደርግ እንደዚሁ ሾልኮ የወጣ ጽሁፍም ይህንን ያሳያል። ከዛ ባሻገር በአዲስ አበባም እንደዚሁ የጅምላ አፈሳና ስርዓት እየተደረገ ነው የሚል መረጃ ወጥቷል። በአዲስ አበባ ከፍተኛ አፈሳ እየተደረገ ነው። ሰሞኑን እንግዲህ ሰሞኑን በሰሜን ወሎ፣ ደቡብ ወሎ፣ ምዕራብ ወሎ የነበረው ዘመቻ ላይ በነበረው ዘመቻ ድንጋጤ ውስጥ የገባው ብልጽግና ከአማራ ክልል የመጡ መታወቂያ የሌላቸው በሚል በተለያዩ ቦታዎች የሚገኙ ወጣቶች እየታፈሱ እየተወሰዱ እንደሆነ መረጃዎቹ ጠቁመዋል። ባለፈው ሐሙስና አርብ በርካታ ሰዎች እየታፈሱ ተወስደዋል ተብሏል። እንግዲህ ደግሞ ከሰኞ ጀምሮ ነገ ማለት ነው የምሽት ድንገተኛ የመንገድ እና የቤት ለቤት ፍተሻ ይደረጋል። በዚህ ውስጥ እንግዲህ አንድ የፖሊስ የመረጃ ምንጭ እንደሚለው አዲስ አበባ ውስጥ ከፍተኛ የሆነ የጦር መሳሪያ ክምችት አለ። ቀድሞ የገባ የጦር መሳሪያ ተከማችቷል። ይህንን በተመለከተ ግብረ ኃይሉ ጥናትና ክትትል እንዲያደርግ ህዝብ ደግሞ ጥቆማ እንዲተባበር የሚል አቅጣጫ ተሰጥቷል። ይሄ የሚጠረጠር የተባለው የትኛውን ቤት በፌደራል ፖሊስ በሌሊት ከበባና ፍተሻ እንዲደረግበት ይደረጋል። ይሄ ስምሪት ተሰጥቶናል ሲል የፖሊስ ባልደረባ ይሄንን ተናግሯል። ሰሞኑን እንግዲህ ለመስቀል ባል እና ለዘመን መለወጫ ወደ ክፍለ ሀገር ደርሰው የመጡ በተለይ ለንቁጣጣሽ ደርሰው የመጡ ወጣቶች የአፈሳው ኢላማ ናቸው። ከፋኖ ተልኮ ይዘው መጥተዋል በከተማው ውስጥ የጽንፈኛውን ዓላማ ለማስፈጸም እየተንቀሳቀሱ ነው በሚል ወደ ቤተሰብ ደርሰው የመጡ ወጣቶች እንዲታፈሱ ትዕዛዝ ተሰጥቶናል ብሏል የፖሊስ የመረጃ ምንጩ። እንግዲህ እንደ ፖሊስ የመረጃ ምንጩ ከሆነ በምሽት ቤቶችም የቀረርቶ ሽለላ፣ እነዚህን የሚከፍቱ ቤቶች እንዲሁም ደግሞ ባለ ንብረቶች ላይም እንዲታሰሩ እንግዲህ የኦህድድ ባለስልጣናት፣ ጸጥታ ባለስልጣናት አቅጣጫ ሰጥተዋል ነው የተባለው። ወደ ሌሎች መረጃዎች እሄዳለሁ። ወደ ወልዲያ መልሶ የሚወስደን መረጃ አላስከትል። ወልዲያ ገዶበር ተብሎ ከሚጠራው አካባቢ ወደ ተለያዩ አካባቢዎች የዙ 23 ድብደባ እየተደረገ ነው። በአመዛኙ እንግዲህ ሰሞኑን ወልዲያ ያለው ሁኔታ ትንሽ ዛሬ ጋብ ብሏል ተኩሱ። ሆኖም ግን ገዶበር ተብሎ ከሚጠራው አካባቢ ወደ ተለያዩ አካባቢዎች ተኩስ እየተደረገ ነው፣ የዙ 23 ድብደባ የደረሰው ጉዳት በዝርዝር አልታወቀም። አሁንም ሶስቱ መውጫ በሮች በፋኖ እንደተያዙ ነው። ወልዲያ ውስጥ የባጃጅ የተሽከርካሪ እንቅስቃሴ የለም። አልፎ አልፎ የእግረኛ እንቅስቃሴ ብቻ ነው ያለው። አልፎ አልፎ ወታደራዊ ተሽከርካሪዎች ሲንቀሳቀሱ ይታያሉ ነው የተባለው። ወደ ጋሸና መውጫ፣ ወደ ጎንደር በር ተብሎ የሚጠራው ወደ ደሴ መውጫ እንደዚሁ ምንም አይነት ብዙ እንቅስቃሴ የለም። ወደ ወገልጤና ወደ መርጦ መውጫም እንደዚሁ በተመሳሳይ ምንም አይነት እንቅስቃሴ የለም ነው እየተባለው ወደ ላስታ ስንመጣ ላስታ ዛሬ በተፈጸመ የድሮን ጥቃት በንብረት ላይ ጉዳት ደርሷል ከላሊበላ ከተማ ወደ ኩልመስክ ወደ ግዳን መውጫ በቅርብ ርቀት በምትገኘው ገነተ ማርያም ተብሎ በሚጠራው እንግዲህ ፍልፍል አብያተ ክርስቲያናት ዋሻ አቅራቢያ ነው ይሄ ድሮን ጥቃት ተፈጸመው በገነተ ማርያም ሁለተኛ ደረጃ ትምህርት ቤት ላይ ነው ጥቃቱ የተፈጸመው። የድሮን ጥቃቱ በተፈጸመበት ቦታ ምንም አይነት ሰው ባለመኖሩ በሰዎች ላይ እየደረሰ ጉዳት የለም ነው የተባለው። ይህንን ተከትሎ እንግዲህ በቤተክርስቲያኑ በቅርብ ርቀት እንግዲህ የተፈጸመ የድሮን ጥቃት መሆኑ ይሄ ደግሞ ከ800 እና ዘጠኝ መቶ አመታት በላይ የቆየ ፍልፍል አለት ነው እንግዲህ አንድ ወጥ ከሚባሉት አብያተ ክርስቲያናት መካከል አምስቱ አብያተ ክርስቲያናት አንዱ ይሄ ነው። ሌሎቹ ላሊበላ ከተማ ውስጥ ነው የሚገኙት። እዚህ ላይ እንግዲህ በአካባቢ በነበረው ፍንዳታ ንዝረት እንደነበር የመረጃ ምንጮቹ ገልጸው፣ በትምህርት ቤቱ ላይ በተፈጸመው የድሮን ጥቃት ግን ምንም አይነት የሰው በሰው ላይ የደረሰ ጉዳት የለም። ትምህርት ቤቱ ግን ጉዳት ደርሶበታል። ከተገነባ አራተኛ ዓመቱን የያዘው ትምህርት ቤት እንግዲህ ሰሞኑን ተማሪዎችን ይቀበላል ተብሎ እንቅስቃሴ የተደረገበት ባለበት ሰዓት ዛሬ በድሮን እንዲወድም ተደርጓል ነው የተባለው። ይሄ እንግዲህ የድሮን ጥቃቱ በሰው ላይ ያደረሰው ጉዳት ባይኖርም በትምህርት ቤቱ ላይ ጉዳት አድርሷል። ይህንን በተመለከተ እንግዲህ ዓለም አቀፍ የጦር ድንጋጌዎችን በተጻረረ መልኩ መንግስት በተቋማት ላይ በተለይ ማህበራዊ አገልግሎት መስጫ ተቋማት ላይ ያነጣጠሩ የድሮን ጥቃቶችን ሲያደርግ ይሄ በሁለት ቀናት ሁለተኛው ነው። በትላንትናው ዕለት በወልዲያ ከተማ ዙሪያ ሳንቃ የጤና ማዕከል ላይ ወይም ደግሞ ጤና ጣቢያ ላይ በተፈጸመ የድሮን ጥቃት ሀኪሞችን ጨምሮ ለህክምና የገቡ ሰዎች መገለላቸው ጤና ተቋሙ መውደሙ ይታወቃል ዛሬም በተመሳሳይ እንግዲህ የዚህ ገነተ ማርያም ትምህርት ቤት ላይ በተፈጸመው የድሮን ጥቃት ተቋሙ መውደሙ ነው መረጃዎች የሚያሳዩት ሌላው እዚሁ ሰሜን ወሎ ፍላቂት ጋይንት ክምር ድንጋይ በእርግጥ ጋይንት ክምር ገደቡ ጎንደር ናቸው ጋዞ ስታይሽ ምራብ ወሎ ጀማ ደጎሎ ጨምሮ ከስምሪት ቀጠና የወጡ የሚሊሻ የአድማ ብተና አባላት ወደ ፋኖ ተቀላቅለዋል። ከነዚህ ውስጥ እንግዲህ የአድማ ብተና የሻለቃ መሪ ይገኝበታል። ከአጃቢዎቹ እና ሬዲዮ ይዞ ነው ወደ ፋኖ የተቀላቀለው ተብሏል። ሌላው ወደ ደቡብ ወሎ ቀጠናዎች የሚወስደ መረጃ ነው። ደሴ ዙሪያ በነበረው እጃ የአርጎባ ወረዳ የሚሊሻ ጽህፈት ቤት ኃላፊ ሻምበልባሻ መሐመድ ሰይድ እንደዚሁ ስለመገደሉ የአርጎባ ልዩ ዞን ወይ ልዩ ወረዳ ያወጣው መረጃ ያሳያል። በደሴ ከተማ ዙሪያ አጥንት መስመሪያ ተብሎ በሚጠራው አካባቢ በነበረው ውጊያ ከሁለት ቀናት በፊት የወረዳው የሚልሻ ጽህፈት ቤት ኃላፊ ሻምበል መሐመድ በነበረው ውጊያ መገደሉ ተገልጿል። እንግዲህ ከከሚሴ ካርጎባ እና ከአካባቢ የመጣ የሚልሻ ኃይል ይዞ በደሴ ዙሪያ ሲዋጋ በነበረበት ጊዜ ነው የተገደለው። በተመሳሳይ እንግዲህ ሰሞኑን የጃማ ወረዳ የሚልሻ ኃላፊ የሰላምና ደህንነት ኃላፊ ኮሎኔል በለጠን ጨምሮ በተለያዩ አካባቢዎች ብዙ የሰላምና ደነት የፖሊስ አዛዦች መገደላቸው ታውቋል። ከዚህ ጋር በተያያዘ መካነ ሰላም የከተማው የመካነ ሰላም እንደዚሁ የሚሊሻ ኃላፊም እንደዚሁ ከሌሎች ዘጠኝ የሚሊሻ አባላት ጋር በነበረው ውጊያ ስለመገደሉ መረጃዎች ጠቁመዋል። እንደዚሁ ደግሞ ሙትና ቁስለኛም እየሆኗሉ። እስር ቤት ተሰብሮ መካነ ሰላም እስረኞች እንዲያመልጡ ስለመደረጉ የመቅደላ አምባ ዩኒቨርሲቲ እስከ በለገ አማራ ወንዝ ተብሎ የሚጠራው ድረስ ወግድ መውጫ ጊምባ ቀይ አፈር መውጫ ድረስ እንደዚሁ በነበረው ውጊያ የሚሊሻ አባላት ቆስለው የጠፉ እስካሁን ድረስ አልተገኙም ነው የተባለው። ከሳ በኋላ መካነ ሰላም ያለው ውጊያ ሙሉ በሙሉ ቆሟል። በተመሳሳይ እዚሁ አማራ ሳይንት እዋና ጓሜ ዳ ተብሎ የሚጠሩት አካባቢዎች የነበረው ውጊያ ጠዋት አካባቢ የነበረው ውጊያ ቆሟል። በውጊያው የደረሰው ዝርዝር ጉዳት አልታወቅም። የመንግስት ኃይል ዛሬ በጠዋት የተንቀሳቀሰ ወደዚህ አካባቢ ሰሞኑን በፋኖ የተያዙትን አካባቢዎች ለማስለቀቅ በሚል ነው ዘመቻ የተጀመረው። ወደ መርሳ ስንሄድ መርሳ የመከላከያ አድማብተና የሚሊሻ ካምፕ እንዲሁም ደግሞ ፖሊስ ጣቢያ አካባቢ ተከማችቶ የነበረ ወታደራዊ ሎጅስቲክ አልባሳትና ቁሳቁስ በፋኖ መወሰዱን እንዲሁም ደግሞ ለአካባቢ ሕዝብ እንዲከፋፈል መደረጉን መረጃዎች ጠቁመዋል። በተለይ በፖሊስ ጣቢያ ተከማችቶ የነበረ ፍራሽ የሚሊሻ የመከላከያ አድማ ብተን አባላት እይጠቀሙበት የነበረው ፍራሽ ለህዝብ እንዲከፋፈል ተደርጓል ተብሏል። አሁንም መርሳ በፋኖች ነው የሚገኘው። ወደ ምንጃር ስንሄድ ምንጃር መልካ ጅሎ ተብሎ በሚጠራው ቦታ በብልጽግና በኩል ሃይማኖታዊ ግጭት ለመቀስቀስ እንቅስቃሴ እየተደረገ ነው፣ ጉዳዩ ትኩረት ያስፈልገዋል ተብሏል። ሚሊሻውን በሃይማኖት በመክፈል ከፋኖ ጋር እርስ በርስ እንዲዋጋ እንዲሁም ደግሞ ሚሊሻ እርስ በርስ ራሱ እንዲዋጋ በማድረግ ብልጽግና የማይደግፍ ሙስሊም ወጣት መኖር የለበትም በሚል በአካባቢው አደገኛ ቅስቀሳ እያደረገ ነው የሚገኘው። ብልጽግና እኛ ብልጽግናንም አንደግፍም ፋኖንም አንደግፍም ብለው ገለልተኛ ሆነን እንኳ የተቀመጡትን በመግደል ፋኖ ገደላቸው በሚል ከህዝቡ ወደሱ እንዲሄድ አደገኛ ቅስቀሳ እያደረገ ነው። በዚህ መንገድ እንግዲህ በተፈጠረ ግጭት ከመስከረም አስራ ስድስት ጀምሮ ቁጥራቸው በርከት ያሉ ሰዎች ህይወት ማለፉ ተገልጿል። እንግዲህ የሃይማኖታዊ ግጭት ለመቀስቀስ እየተደረገ ያለውን ጉዳይ እየተመለከተ ነው። ምንጃር መልካ ጅሎ፣ እንዲሁም ደግሞ ወደ ሰሜን ወሎ አለማጣ የሚወስደን መረጃ ላስከትል። አለማጣ ከተማ መከላከያ የህዋ ታጣቂ ካምፖችን ከበባ አድርጎ ነው እያረፈደው ተብሏል። ዛሬ በህዋ ታጣቂዎች የተጠራውን የተቃውሞ ሰልፍ ተከትሎ ወደ አደባባይ እንዳይወጡ የታጣቂዎቹን መከላከያ እና ፌደራል ፖሊስ ካምፖቻቸውን ከቦ ሲጠብቅ ነው እያረፈደው ተብሏል። መከላከያ እንግዲህ ተጥቂ ይዞ ቦታ ይዞ ነው ይህንን ሲያደርግ የነበረው። ወደ አደባባይ ሊወጡ ጥሪ ተደርጎላቸው የነበሩ የህዋ ታጣቂዎች ጸረ አብይና ጸረ ኮማንድ ፖስት ሰልፍ ለማድረግ ነበረ። ይሄ ሰልፍ እንግዲህ ዛሬ ሳይደረግ ውሏል። ይሄ ቀድሞ መከላከያ ወደ ካምፖቻቸው ተጠግቶ መሳሪያ ደግኖ መቆሙን ተከትሎ ነው የተባለው። እንግዲህ ለዚህ ሰዓት ያስኳቸው አጫጭር መረጃዎች እነዚህ የሚመስሉ ስለተከታተላቸው በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ስ